ክርስቶስን ወደ ልባችን የምናስገባበት በራችንን ከፍተን ከኃጢአት ተመልሰን ከታሰርንበት ተፈተን ወደሚደነቀው ብርሃን የምንመጣበት መሆኑን ማሰብ ይገባል። እንደው በተለምዶ ብቻ ልክ እንደ ተፈታችው አህያ ልክ እንደተለቀሰላት ከተማ ነፃ እንደወጣችው ከተማ፣ እኛም ነፃ እንድንወጣ እኛም ከኃጢአት ባርነት እንድንላቀቅ ሆሳዕናን ስናከብር ባለ ሆሳዕናን ስናከብር በእውነት ደጆቻችንን ከፍተን ሊሆን ይገባል ችን መሬታችን ኢየሱስ ክርስቶስ ስለ አህያይቱ ገዶት ገዶት አይደለም። ወንጌላውያኑም ይህን የጻፉት አህያ ወንጌልን የምትረዳ ሆና አይደለም፣ ነገር ግን ወደ ከተማ ሲሄዱ ባለስልጣንና ነገስታት መንገድ አዘግተው አስፓልት አስጠርገው ብዙ ነገር አስደርገው ነው። በወታደር ሳይሆን በህዝብ ታጅቦ የገባበት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ በያላችሁበት ሰላም እግዚአብሔር ድረሳችሁ። እንደምን አላችሁ? ይህ የወፍታ ሚዲያ ነው። የወፍታ ሚዲያ እንደተለመደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና ስርዓት መሰረት ዘውትር ወደ እናንተ ይመጣል። ዛሬም እንግዲህ በበዓለ ሆሳዕና ዋይ ዜማ ወደ እናንተ መጥቻለሁ። እንግዲህ በነገ እለት ከሌሊቱ ጀምሮ የሆሳዕና በዓል በታላቅ ድምቀት ይከበራል። እግዚአብሔር አምላካችን በእድሜ በጤና ጠብቆ ለዚህ ቀና ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንግዲህ የወፍታ ሚዲያ ላይ ነው ያላችሁት። ሚዲያውን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ ዛሬ የምትመለከቱትን ሰዎች ጋብዛለሁ። እንዲሁም ደግሞ የዚህ ሚዲያ ቤተሰብ ሆናችሁ እስከዛሬ አብራችሁን ያላችሁ ደግሞ ወዳጆቻችን ላይክ በማድረግ ሼር በማድረግ መንፈሳዊ ኃላፊነታችሁን በመወጣት የዩቲዩብ አልጎሪዝም ለብዙ ሰዎች እንዲያደርሰው እንድታደርጉ ጠይቃችኋለውኝ። እንግዲህ ዛሬም በአንድረሰ ጉዳይ ቆይታ እናደርጋለን ባሉ ሆሳይና እንደመሆኑ መጠን ከህይወታችን ጋር አያይዘን የሆሳይና በዓልን እንመለከታለን። ከዛ አስቀድመው ግን በዚህ ዓመት መጨረሻ ሚዲያውን አንድ መቶ ሺህ ሰብስክሪፕሽን ለማስገባት የምናደርገውን እንቅስቃሴ በማገዝ አብራችሁን ያላችሁ ብዙዎች ናችሁ። አሁንም በወረሃ ጳጉሜ ሚዲያው አንድ መቶ ሺህ ሰብስክሪፕሽን እንዲገባ ሰብስክራይብ በማድረግ ያረጋችሁት ደግሞ ለወዳጅ ለዘመዶቻችሁ እንዲያደርጉ በመስጠት ለሚዲያው እድገት በጋራ አብረን እንድንሰራ በእግዚአብሔር ስም ጠይቃችኋለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። አብራችሁ ይቆዩ። ተመልሼ እመጥቻለሁ። በድጋሚ እንኳን አደረሳችሁ። የሆሳዕና በዓል ከዛሬ ጀምሮ እንግዲህ በቤተክርስቲያናችን በታላቅ ድምቀት ይከበራል። እንደምታውቁት እንግዲህ ሆሳዕና የሕማማት ዋይ ዜማ ነው። ታላቅ ክብረ በዓል ነው። በዚህ ቀን ብዙ ስርዓቶች ቤተክርስቲያን ይፈጸማሉ። እንግዲህ የሆሳዕና በዓልን እኔ አሁን እንድናየው የፈለግኩት ከሕይወታችን ጋር አያይዘን ነው። ጥቂት ግን ነገር አስቀድመን ለማለት መጀመሪያ እንግዲህ ሆሳዕና የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያ ውርንጫ ላይ ተጭኖ በአህያይቱ ላይ ተጭኖ የገባበትን ዕለት የምናከብርበት ዕለት ነው። እንግዲህ ይህንን ድንቅ ነገር ስትመለከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የክብር ባለቤት የነገሥታት ንጉሥ ትጉሃን በሰማያት የሚያመሰግኑት በዘባነ ኪሩብ ተቀምጦ በሱራፊል የሚመሰገን በሊቃነ መላእክት በልፋላፋት መላእክት የሚመሰገን ታላቅ ሲሆን በርካታ ነገሥታት እና መሪዎች በወታደር ታጅበው መንገድ አስለቅቀው አታሞ እያስደለቁ ለጦር፣ ለግዞት፣ ለማስገበር ሕዝብ ለማስጨነቅ የሚገቡባት የነበረች ኢየሩሳሌም የእኔና የእናንተ ጌታ መድኃኒታችን ኢየሱስ ክርስቶስ ግን በአህያ ላይ ተጭኖ የገባበት ዕለት ነው። በወታደር ሳይሆን በህዝብ ታጅቦ የገባበት ነው። በነጋሪት አታሞ እየተመታለት እየተደለቀለት እንደ ወታደር ሳይሆን በሕፃናት የዝማሬና የምስጋና ድምፅ የገባበት ዕለት ነው። ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ሕፃናቱ እያመሰገኑት የገባበት ዕለት ነው። ይሄ ብቻ አይደለም። ብዙዎች ወደ ከተማ ሲሄዱ ባለስልጣንና ነገስታት መንገድ አዘግተው አስፓልት አስጠርገው ብዙ ነገር አስደርገው ምንጣፍ ቀይ ምንጣፍ አስነጥፈው ነው ወደ ከተማ የሚገቡት። የኔና የእናንተ አምላክ ግን የክብር ባለቤት እየተባለ እየተዘመረለት ንጉሱ ኢየሱስ ክርስቶስ ወደ ከተማዋ እንዲገባ ይባ ንጉሠ ስብሐት እያሉ ወይም ንጉሠ ስብሐት የሆነው የምስጋና ባለቤት ኢየሱስ ክርስቶስ ግባ እያሉ የዘንባባ ዝንጣፊ እያነጠፉ እንዲሁም ደግሞ ልብሳቸውን እያነጠፉ እየዘመሩለት የገባበት ዕለት ነው። አስቀድሞ በትንቢት የተነገረ ቃል አለ። የጽዮን ልጅ ሆይ ደስ ይበልሽ ንጉስሽ የዋ ሆኖ በአህያ በውርንጫዪቱ ላይ ተቀምጦ ወደ አንቺ ይመጣል ተብሎ ነበርና ይሄ የዋ ንጉስ ከተማዋን እያየ እያለቀሰላት ወደ ከተማዋ ገብቷል። እንግዲህ ወደ ከተማዋ ለመግባት ግን አስቀድሞ ደቀ መዛሙርቱን ከፊታችሁ ባለች ከተማ ያለችውን የታስረች አህያይቱን ከነውርንጫዋ ፈታችሁ አምጡልኝ፣ ለምን ቢሉ ጌታዋ ይፈልጋታል ብላችሁ ተናገሩ እና ሂዱና ፈታችሁ አምጡ ፍትሕዎን ወአምጽእዎ ሊተ ብሎ አዟቸዋል። በዚህ በማቴዎስ ወንጌል ምዕራፍ አንድ ቁጥር ሁለት እነሱም ያቺን አህያይቱና ውርንጫይቷን ፈተው አምጥተዋታል ወደ ክርስቶስና እና ክርስቶስ በአህያይቱ ላይ ተቀምጦ ወደ ከተማዋ ገብቷል። አሁን የዚህ ድንቅ ምስጢር ምንድን ነው? ሆሳዕና ማለት ምን ማለት ነው? ቋንቋው እንግዲህ በብራይስጥም በግሪክም በግዕዝም በአማርኛም ብንተረጉመው፣ ሆሳዕና የሚለውን ግስ ብንተረጉመው፣ ወደ የትኛውም ቋንቋ ብንተረጉመው አሁን አድን ማለት ነው። አሁን አድን ማለት ነው እና ሊያድናቸው የተገቡ ሰዎች ስለነበሩ እንደተመለከታችሁት የማቴዎስ ወንጌል ምዕራፍ 21 የሚነግረን ከቁጥር ሁለት ጀምሮ ፈታችሁ አምጡልኝ ብሎ የታሰሩትን ይፈታ ዘንድ የተቸገሩትን ይረዳቸው ዘንድ የተጎሳቆሉትን ሰው ያደርጋቸው ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከፊታችሁ ወዳለችው ከተማ ሄዳችሁ አህያይቱን ከነ ውርንጫዋ ፈታችሁ አምጡልኝ ብሎ ደቀ መዛሙርቱን አዞ በአህያይቱ ርንጫ ላይ ተቀምጦ ወደ ከተማዋ ገብቷል። እንግዲህ ከላይ እንደተመለከትነው ከተማዋን ሲያይ አልቅሶላታል። ምክንያቱም ጎስቁላ ታስራ ስለተመለከታት አሁን የዚህ የሆሳዕና በዓል ክብረ በዓልን ስናከብር ወይም ሆሳዕናን ስናከብር ኦርቶዶክሳውያን በደንብ ልብ ብለን ማሰብ ያለብን ምንድን ነው? አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱ ላይ ተቀምጦ እንዲገባ ስለ አህያይቱ እንዲናገር፣ ስለ ውርንጫይቱ እንዲናገር የተቀመጠባት አህያ ወይም ደግሞ አህያን ምሳሌ አድርጎ የተናገረበት ዐብይ ምክንያት ምንድን ነው ካል በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ አህያይቱ ገዶት አይደለም። ወንጌላውያኑም ይህን የጻፉት አህያ ወንጌልን የምትረዳ ሆና አይደለም። ነገር ግን የታሰሩት የሰው ልጆችን በአንጻር አህያ እየተናገረ ነው እና እውነ የታሰረችው አህያ ነች ብላችሁ እንዳታስቡ። ጀርባዋ የቆሰለው፣ ጭነት ያጎበጣት፣ ጌታዋ በዱላ የሚደበድባት፣ እረፍት የናፈቃት ልብ በሉ እረፍት የናፈቃት የተባለችው አህያ ሳትሆን እኛ የሰው ልጆች ነን። በ5500 ዘመን ውስጥ የከፈልነውን ዋጋ ጌታዋ አህያዋን በዱላ እንደሚመታ በፈቃዳችን የአዳምና ሔዋን ባመጡብን ዕዳ በደል የዲያብሎስ ባሪያና ገረድ ሆነን ስለቆየን የዲያብሎስ ገረድ የነበረችው ሔዋን የዲያብሎስ ባሪያ የነበረው አዳም ያወረሱን ዕዳ በደል ለዲያብሎስ ባሪያ ሆነንና በኃጢአት ጎስቁለን ዲያብሎስ ራስ ራሳችንን ዲያብሎስ በእውነት እየቀጠቀጠ በግዞት ይዞን ስለነበረ ዲያብሎስ እየቀጠቀጠ በግዞት ይዞን ነው ስለነበረ፣ ልክ አህያዋው ጌታዋ በዱላ እንደሚመታት እኛም የዲያብሎስ ባሪያዎቹ ሆነን ስለነበር ዲያብሎስ እኛን በኃጢአት ጅራፍ እየገረፈ ባሪያዎቹ አድርጎን ስለነበረ፣ እንዲህ የታሰርነውን እኛን ነፃ ያወጣን ዘንድ በእውነት እረፍት የናፈቃት አህያዋ ሳትሆን እኛ እረፍት የነፈቀን የናፈቀን በኃጢአት የጎሰቆልነውን እኛን ነፃ ያወጣን ይፈታን ዘንድ በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ አድርጎ በአንጻር አህያ አድርጎ ለዚያች ለከተማ ይቷ አለቀሰላት፣ ተብሎ ከተማ የተባለው ህዝብ ነውና በኃጢአት የጎሰቆለውን ህዝብ የኃጢአት ሸክም ያደቀቀውን ህዝብ ይፈታ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ላይ ተጭኖ ወደ ከተማ ይቷ ገብተዋል። ይህ ማለት ማለት ነው ወደ እኛ ወደ ህይወታችን መጥቷል ማለት ነው። ሐዋርያው ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ በላከው መልእክቱ ላይ ምን ይላል? በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። ስለዚህ በበደልና በኃጢአት ሙታን የነበር ነው እኛ ከሙትነታችን እንነሳ ዘንድ በደልና ኃጢአታችን ከላያችን እንዲላቀቅ ክርስቶስ ባህያ ጀርባ ላይ ሆኖ ወደ ኢየሩሳሌም እንደገባ እኛም ወደ ክርስቶስ ልንቀርብ ይገባል ማለት ነው። ስለዚህ በአንጻረ አህያ የተነገረው ዛሬም እስራኤል ዘነፍ ስለምንባል ለእኛ ነውና እና በኃጢአት የታሰን ልንፈታ ይገባል። አስቀድሞ አዳም በዲያብሎስ ባርነት ተይዞ ነበረ። በተለይ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ እንዲህ የሚል ቃል አስቀምጦልናል። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይላል። ልብ በሉ፣ በሞት ላይ ስልጣን ያለውን በሞት እንዲሽር፣ ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት ባርነት እየታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ ይላል። ተመልከቱ፣ በሕይወታቸው ስለ ሞት ፍርሃት የታሰሩትን ነፃ ያወጣ ዘንድ። ስለዚህ ክርስቶስ ወደ ኢየሩሳሌም በአህያ ተጭኖ መጣ። የታሰረችውን አህያ ፈቶ ወደ ከተማዋ መጣ። ለከተማዋ ማለቀሰላት እያልን ስናስብ ወደ እኛ ሕይወትን መጥቶ የታሰርነውን በኃጢአት ባርነት የታሰርነውን ነፃ ያውጣን ዘንድ ወደ ክርስቶስ ከመቅረብ ጋር ራሳችንን አዘጋጅተን ወይም ደግሞ አሁን እስራኤል ዘነፍስ ዋጋ የተከፈለልን የእግዚአብሔር ልጆች የምንባል እኛ እግዚአብሔር ወልድ ኢየሱስ ክርስቶስ በቀራኒው አደባባይ ላይ የከፈለልን ዋጋ እያሰብን ከሥራታችን ከኃጢአታችን እየተፈታን እንድንሆን እየጸለይን ወደ ክርስቶስ እየቀረብን ነው ባለ ሆሳዕናን ማክበር የሚገባል ምክንያቱም ክርስቶስ የመጣው እኛን ለማዳን ነው ያ ሁሉ የተከፈለልን ዋጋ እኛን ለማዳን ነው ልብ በሉ ትሁት ሆኖ ነው መጣ የሚለው በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም የገባው ትሁት ሆኖ መጣ ክርስቶስ የመጀመሪያ አመጣጡ በትህትና ነው ስለዚህ ሁለተኛ አመጣጡ ደግሞ እንደ መጀመሪያ አመጣጡ አይሆንም ለፍርድ ነው የሚመጣውና በፍርድ በመጣ ጊዜ በግራ እንዳንሰለፍ ልክ እንደተፈታችው አህያ ልክ እንደተለቀሰላት ከተማ ነፃ እንደወጣችው ከተማ እኛም ነፃ እንድንወጣ እኛም ከኃጢአት ባርነት እንድንላቀቅ ሆሳዕናን ስናከብር ባለ ሆሳዕናን ስናከብር በእውነት ደጆቻችንን ከፍተን ሊሆን ይገባል። ደጆቻችን፣ የልባችንን መስኮት የልባችንን በር ከፍተን ሊሆን ይገባል። ሁላችሁ ቅዳሴ ስታስቀድሱ በእውነት ልብ ብላችሁ ሰምታችሁ ከሆነ በዕለተ ሆሳዕና በሚቀደስ ጊዜ ዲያቆኑ በተለመደው መንገድ አይደለም የሚገባው። ከዚህ አስቀድሞ ከቤተልሔም ወደ ቤተ መቅደስ ዲያቆኑና ንፍቁ ካህን ሲመጡ ሕብስቱን ወይኑን ይዘው ሲመጡ በምስራቅ በኩል በካህናት በር በኩል ነው የሚገቡት። በዕለተ ሆሳዕና ግን በሰንበት ትምህርት ቤት ዝማሬ እየታጀበ እየታጀቡ በእግዚአብሔር ስም የሚመጣ የተባረከ ነው እየተባለ እየተዘመረ ከቤተልሔም ወደ ቤተ መቅደስ ይመጣሉ። ሲመጡም የሚገቡት በስተ ምዕራብ ባለው በር ነው፣ ወንዶቹ በሚገቡበት በዚያ ከገቡ በኋላ ዲያቆኑ በፊቱን ወደ ምስራቅ አዙሮ በመቅደሱ ፊት ለፊት በተዘረጋ በተዘጋ መጋረጃ ፊት ይቆማል። ዋናው ሰራዩ ካህን ደግሞ ፊቱን ወደ ምዕራብ አዙሮ ይቆማል። ከዚያ በኋላ ዲያቆኑ በዜማ የሚያዜመው ዜማ አለ፣ ታውቁታላችሁ

ዲያቆኑ ዋናው ዲያቆን ከውጪ ፊቱን ወደ ምስራቅ አዙሮ ሲያዜም፣ በውስጥ ወደ ምዕራብ አዙሮ የቆመው ሠራዒ ካህን ደግሞ መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት ይላል። መልሶ ያኔ ዲያቆኑ እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት ብሎ ያዜማል። ከዛ በኋላ ይባ ንጉሠ ስብሐት እያለ ካህኑ ይቀበላል። አብረው ህዝቡ ሁሉ ምእመኑ ስጦን ይባ ንጉሠ ስብሐት ይባ ንጉሠ ስብሐት እየተባለ እየተዘመረ በዚያ በኩል ይገባል። አሁን ይሄ ምስጢር ምን ማለት ነው? መኳንንት ደጆቻችሁን ክፈቱ በሮቻችሁን ክፈቱ እያለ ዲያቆኑ በመኳንንት አንጻር ለክርስቶስ በራችንን ልባችንን እንድንከፍት ዲያቆኑ ይጠይቃል። ከዚያ በኋላ ማን ነው ይሄ የምንከፍትለት እያለ ካህኑ ደግሞ ክርስቶስን እንድናውቀው ይናገራል። ይሄ ንጉሠ ስብሐት ነው የተመሰገነ ነው የምስጋና ባለቤት የሆነ ክርስቶስ ነው ለሱ ደጃችሁን ክፈቱ እያለ ዲያቆኑ መልሶ፣ እግዚአብሔር አምላክ ኃያላን እግዚአብሔር ነው ደጁን የሚያንኳኳው መጽሐፍ እንደሚል ማለት እኮ ነው። በበር ቆሜ፣ በደጃፍ ቆሜ በሩን እመታለው የሚከፍትልኝ ሚኖር ከእርሱ ጋር ገብቼ እራት እበላለሁ የሚለው መጽሐፍ ቅዱስ ቃል እኮ ነው። ስለዚህ ልባችሁን ክፈቱ እያለ ዲያቆኑ በዚያ መልክ ያዜማል። ካህኑን በዚያ መልክ ይመልስና ከዚያ በኋላ ምዕመኑ ሁሉ ይህ ባዕ ንጉሠ ስብሐት የምስጋና ባለቤት ክርስቶስ ይህ ግባ እያሉ ያዜማሉ። ስለዚህ ይሄ ጊዜ ይሄ ወቅት ይሄ ሰዓት ክርስቶስን ወደ ልባችን የምናስገባበት በራችንን ከፍተን ከኃጢአት ተመልሰን ከታሰርንበት ተፈተን ወደሚደነቀው ብርሃን የምንመጣበት መሆኑን ማሰብ ይገባል። እንደው በተለምዶ ብቻ ሆሳይና መጣ ብለን በዓመት ዘንባባ አስረን ዘንባባ ዘንጣፊ ግንባራችን ላይ አስረን ቀለበት አርገን እጃችን ላይ አርገ ነው እንደው ሆሳይናን አክብረን መጣን ብቻ ብለን ሳይሆን በለማድ መመላለስ ያለብን ልባችንን ለእውነተኛው ንጉሥ ለሰላም አለቃ ለእግዚአብሔር ላህ እያሉ ከፍተን ከኃጢአት ከታሰርንበት ተፈተን በእውነት ከነበርንበት ወጥተን ወደ ንስሐ መጥተን መሆን አለበት። ሆሳይናን ስናከብር ይሄ ነው መሆን ያለበት። በዚህ ዕለት በዚህ ልክና በዚህ መጠን ልባችንን ከፍተን ከዚያ ደግሞ ከዕለተ ሰኑ ጀምሮ ደግሞ የክርስቶስን መከራ እያሰብን ሆሳይናን በዚህ ልክ ማክበር ይገባል። የታሰርንበት ነገር ብዙ ነውና ከታሰርንበት ተላቀን መሆን ይገባል ለማለት እወዳለሁ። እግዚአብሔር አምላክ በዓሉን የሰላም የጤና እንዲያደርግልን ሰሙነ ሕማማትን በደህና እና በሰላም አስፈጽሞ ደግሞ ለብርሃነ ትንሣኤው እንዲያደርሰን የእርሱ ቅዱስ ፈቃዱ ይሁንልን። እግዚአብሔር ቢረዳንና ብንኖር ሰሙነ ሕማማትንም እንደዚሁ ሁሉንም ቀን እንቀጥላለን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይወፍታ ሚዲያ ላይ ነበር እንግዲህ የነበራችሁት። ለዛሬ ያለኝን በዚሁ ጨርሻለሁ። መልካም በዓል እንዲሆንላችሁ መልካም የህማማት ሰሙን እንዲሆንላችሁ እመኛለሁኝ። ሚዲያውን ሰብስክራይብ አድርጉ። እንግዲህ አብራችሁኝ ሰሙን ህማማትን እንድትቆዩ ጋብዛለሁኝ። ለቤተሰቦቻችሁ ለወዳጅ ዘመዶቻችሁ ሼር አድርጉ። በሚቀጥለው የሰኞ ወይም የሰኑይ ዕለት መርሃ ግብር እስከምንገናኝ በዚሁ ተሰናበትኳችሁ። በያላችሁበት ቸር ቆዩ። ሰላም እግዚአብሔር ከሁላችሁ ጋር Thank